ኬት ከባለቤቷ ጋር አንድ ምሽት ቁጭ ብላ ስታወራ የነገራት ነገር ከባድ ነበር። ኬት ከባለቤቷ የተነገራት ለዓመታት እያደነዘዘ ይደፍራት እንደነበርና ፎቶ ያነሳት እንደነበር ነው ኬት የምትናገረው። ጠፋት፣ ፈዛ ቀረች። የሚናገረውን ለመረዳት ተሳናት። ራት ፓስታን ብላ እንደሚለው አረፍተ ነገር ቀላል አድርጎ ነበር የነገረኝ ትላለች። ከመጋረጃ ጀርባ ባለቤቷ በዝባዥ ነው፣ ይህም ማስታገሻ መድኃኒት ከአግባብ ውጭ ይጠቀማል። ኬት ከእንቅልፏ ስትነቃ ባለቤቷ ከእሷ ጋር ወሲብ ሲፈጽም ታገኘዋለች። ፍቃዷን ሳትሰጠውና በእንቅልፍ ላይ ሳለች ነበረ። በትዳር ውስጥም ቢሆን ያለ ፍቃድ የሚፈጸም ወሲብ

እንቅልፍ ወስዶት እንደነበርና የሚያደርገውን እንደማያውቅ ህመም እንዳለበትን ነግሯታል። ኬትም ወደ ሕክምና ወሰደችው። ማታ ማታ ሻይ ውስጥ ማደንዘዣ መድኃኒት የሰጣት እንደነበር አላወቀችም። መድኃኒት ሰጥቶ እያደነዘዘ ይደፍራታል። ድርጊቱን ከተናዘዘ በኋላ ኬት ፖሊስ ጣቢያ ብትሄድ ሕይወቱ እንደሚያበቃለት ስለተነገራት ለፖሊስ ሳታመለክት ቀረች። የነገራት ነገር ለወራት ረበሻት። ሰውነቷ ላይ ጫናው ይስተዋል ጀመር። ሰውነቷ በጣም ቀነሰ። ታመመች። ጭንቀትም ያሰቃያት ነበር። ባለቤቷ እንደሚደፍራት በነገራት በአመቱ ለእህቷ ነገረቻት። እህቷ ለእናቷ ከተናገረች በኋላ እናቷ ለፖሊስ ደውለው ጠቆሙ። የኬት ባለቤት ታሰረ። ኬት ባለቤቷ ከታሰረ ከአራት ቀናት በኋላ ወደ ፖሊስ ደውላ ክሱን ልትቀጥልበት እንደማትፈልግ ተናገረች። ዝግጁ አልነበርኩም። ሐዘኑ ለእኔ ብቻ ሳይሆን ለልጆችም ጭምር ነበር። በዚህም ምክንያት የሚያውቁት አባታቸው ሆኖ አይቀጥልም ትላለች። ባለቤቷ ከዚያ በኋላ አብሯት እንዲኖር አልፈለገችም። ከስድስት ወር በኋላ ወደ ፖሊስ ተመልሳ ሄደች። በመርማሪ ማይክ ስሚዝ የሚመራ ምርመራም ተጀመረ። ከከፍተኛ ወንጀል መትረፏን መርማሪው ነገራት። ይህም የነበረኝ አቅም እንዲመለስ ረዳኝ። አቅሜን መነጠቅን አላወቅኩም ነበር። መርማሪው መደፈሬን አረጋገጠልኝ ትላለች። ረጅም ከባለቤቴ ጋር አሁን ተለያይቻለሁ። ለኬት እውነቱን ከነገራት በኋላ የስነ ልቦና አማካሪ ማነጋገር ጀምሯል። የህክምና ውጤቱ በማስረጃነት ቀረበ። ለስነ ልቦና ባለሙያ ባለቤቱን በመድኃኒት አደንዝዞ ወሲብ ይፈጽም እንደነበር ገለጸ። የመድኃኒት ሱሰኞች ለማገገም በሚገናኙበት ቡድን ውስጥም ይህንን አምኗል። በዚህ ቡድን ንግግር ሲያደርግ ኬትም ነበረች። ፖሊስ የሰበሰበውን ማስረጃ ለአቃቤ ህግ ያቀርብም ክስ አልተመሰረተም። ለምን ክስ እንዳልተመሰረተ ኬት አልገባትም። ድርጊቱን መፈጸሙን አምኖ በቂ ማስረጃ ካለ ክስ መመስረት አለበት። የኔ ጉዳይ እንዲህ ከተጓተተ የሌሎች ደግሞ እንዴት ሊሆን ነው ስትል አሰበች። ኬት ክሱ በድጋሚ እንዲመረመርም ጠየቀች። ከስድስት ወራት በኋላም የቀድሞ ባለቤቷ ፍርድ ቤት እንደሚቀርበላት ተነገራት። ከዚህ ቀደም በአቃቤ ሕግ የተላለፈ ውሳኔ የተሳሳተ እንደነበርም ትነግራት። የምርመራ ክፍል ቃል አቀባዩ ብዙውን ጊዜ በመጀመሪያው ዙር ክስ እናቀርባለን፣ በዚህ ጉዳይ ይህን ማስታካት ባለማቻላችን ተጎጂዋ ላይ ላደረስነው ጫና ይቅርታን ጠይቃለንም ብለዋል። ጉዳዩ ፍርድ ቤት የተወሰደው የኬት የቀድሞ ባለቤት ድርጊቱን ካመነ ከአምስት ዓመታት በኋላ በአውሮፒያኑ በ2022 ነበረ። በፍርድ ቤት ቃሉን ሲሰጥ ኬት ተኝታ ሳለ ታስራ ስትነቃ በፈቃዷ ወሲብ መፈጸም ትፈልግ ነበር ብለዋል። ያደንዝዛት የነበረው ለመድፈር ሳይሆን ሳት ነቃ እጇን ለማሰር እንደሆነ ቢናገረም በፍርድ ቤት ተአማኒነትን አላገኘም። በሕይወቷ የገጠማት የከፋ ነገር ሆኖ ሳለ በፈቃዷ ያደረገችው ነገር አስመሰለው ይላሉ መርማሪው። ከአንድ ሳምንት በኋላ የቀድሞ ባለቤቷ በመድፈር በወስቢያዊ ጥቃትና አደንዛዥ መድኃኒት በመስጠት ጥፋተኛ ሆኖ ተገኝቷል። ዳኛው ፍርዱን ሲያስተላልፉ ከራሱ ጋር በፍቅር እየወደቀና የራሱን ጥቅም ብቻ የሚያሳድር ሰው ነው፣ ጸጸትም አይታይበትም ብለዋል። የ11 ዓመት እስራትና ለዕድሜ ልክ እግድ ተፈርዶበታል። ፍርዱ ከተላለፈ ከሶስት ዓመታት በኋላ ከየት ከልጆቿ ጋር ሕይወቷን ለመግፋት እየሞከረች ነው። ከአስደንጋጭ ክስተት በኋላ የሚከሰተው ህመም ወይም ፒቲኤስዲ እንዳለባት ተነግሯታል። ፈረንሳዊቷ ዥዜል የቀድሞ ባለቤቷ በፅ እያደነዘዘ ከ80 በላይ በሚሆኑ ወንዶች ለዓመታት አስደፍሯት ፍርድ ቤት ቀርቦ በቅርቡ እንደተፈረደበትም ይታወሳል።